ዶሮቻችንን ተመልከቷቸው። እንቅስቃሴያቸው ይኸው፣ ተመልከቷቸው። በጣም የሚያስገርሙ ንቃታቸው፣ ሞልቲንግ ስቴጃቸው ራሱ። ሰላም ሰላም፣ ክብራትና ክብራን ተመልካቾቼ፣ እንግዲህ ከወጪ ዘመን ወደ ትርፍ ዘመን የመጣንበት ዘመን ነው። እንደምትመለከቱት የመጀመሪያዎቹ ሁለት እንቁላሎች በየቀኑ ተገኝተዋል። እና እነዚህ እንቁላሎች እንግዲህ የምስራቾች ናቸው። እነዚህ ዶሮዎች እንግዲህ ከዛሬ ከሁለት ወር በፊት ነበር ይህንን ቤት ዝግጅት ያጀመር ነውና፣ እንደምትመለከቱት ብዙ ቪዲዮዎችን ወደ እናንተ ለማቅረብ ችዬ ነበረ። ጠቅላላ ከቦታ አቅርቦት ጀምሮ ዶሮዎችን አስገብተን ጠቅላላ ማቋቋሙን ስራ ሰርተን ነበረ። እንግዲህ ዶሮዎቻችንንም እንግዲህ ብዙዎቻችሁ ልምድ ያላችሁም ትኖራላችሁ፣ ጀማሪዎችም ትኖራላችሁ። ዶሮዎቻችንን ፊዚካላቸውን ብቻ በማየት ጤንነት፣ እድገት፣ እድሜ፣ ዝርያ መለየት የምችሉበት ነው። በቃ ደስ የሚያሰኝ እርባታ ነው። እንደምትመለከቱት ዶሮቹ የቦታ ጠቃቀማቸውም ጥሩ የሚባል ነው። በቃ ዶሮዎቹ በካሬው ልክ ያስቀመጥናቸው ናቸው። እነዚህ ሁለት አራት እንቁላሎች እንግዲህ የሁለት ቀን እንቁላሎች ናቸው። ዛሬ ከጀመሩ ሁለተኛ ቀናቸው ነው። በቀን ሁለት ሁለት እንቁላሎች ጀምረዋል። እነዚህ ዶሮች ፐርፌክት በሚባል እድሜያቸውን የጀመሩት ከዚህ ከኦቨርዲክት አለመጎዳት ጋር ተያይዞ እንዲሁም ደግሞ ይሄ ሌንግ ሳይክላቸው አጭር እንዳይሆን ከሚያረጉ ወይም ደግሞ ከሚረዱ ነገሮች ውስጥ ዶሮች እድሜያቸውና የሴክዋል ማቹሪቲ ኤጃቸው መመጣጠኑ ነው። ምናልባት ምናልባት በተለያዩ በአርቲፊሻል መንገዶች ወይም ደግሞ ከዚህ ከ ንጥረ ነገር መብዛት ጋር ተያይዞ ከላይት ስቲሙሌሽን ጋር ተያይዞ ዶሮች ቀድመው ወደ እንቁላል ምርት እንዲገቡ ወይም ደግሞ የዚህ የፎሊክሎች ስቲሙሌት እንዲሆኑ የሚያረጉ ጉዳዮችን መስራት ይቻላል። ነገር ግን የሌይንግ ሳይክላቸውን በጣም ያሳጥረውና ዶሮ አርቢው ትንሽ እንቁላል ብቻ ሰብስቦ ከገበያው እንዲወጣ ወይም ደግሞ ስራዎቹን እንዲያቆም ያደርጋል እና እንደምትመለከቱት እንዳልኳችሁ እንግዲህ እነዚህ ዶሮዎች ሁለት ሺህ ናቸው በቁጥር ከዚህ እርባታ ላይ እንግዲህ አሁን ሁለት ወር ያክል ሁለት ወር ያክል እዚህ እርባታ ላይ አምስት ወይ ስድስት ዶሮዎች ናቸው ሞርታሊቲ የተፈጠረው። እሱም ደግሞ በበሽታ አይደለም። አንድ በትራንስፖርቴሽን ሰዓት በነበረ ግጭት አንድ ዶሮ የሞተቻለች። ሌላው ግን ዲቤክ በሚደረጉበት ሰዓት ወይም ደግሞ ይሄ ቢክ ትሪሚንግ ወይም ይሄ መንቁር በሚቆረጥበት ሰዓት ነው፣ ከደም ከፍተኛ ደም መፍሰስ ጋር ተያይዞ የተከሰተ ሞት ነው። አምስት ዶሮዎች አይበልጡም እዚህ እርባታ ላይ በአጠቃላይ ሞርታሊቲ ተከስቷል የምንለው። ይሄ ማለት ጤናማ ከምንለው ራሱ እጅጉን ያነሰ ነው ጤናማ ከምንለው በሁለት ወራቱ ጊዜው ውስጥ በሁለት ወራት ጊዜ ውስጥ እነዚህ ዶሮዎች ብቻ ናቸው የሞቱት። ጤናማ ነው የምንለው የሞርታሊቲ መጠን እዚህ እርባታ ውስጥ አለ፣ ከዛም በታች ማለት ይቻላል። ዶሮቻችን እንግዲህ ፊዚካላቸው እንደምትመለከቷቸው በጣም የተም ዩኒፎርሚቲያቸው በጣም የሚያስደስት ነበረ። የተጣሉት እንቁላሎችን ስንመለከታቸው ግን የተጣሉት እንቁላሎች ስንመለከታቸው ትንሽ ወደ ላርጅ ሳይዝ የተጠጋ አንድ እንቁላል አለ እንደምትመለከቱት። ሌሎቹ ግን ፒው ሳይዝ እንቁላል ናቸው እንደምትመለከቱ፣ ቄብ ቄብ እንቁላል የቄብ ፑሌት ኤግ ምንላቸው ማለት ነው። እነዚህ ትንንሽ እንቁላሎች ናቸው። እነዚህ እንቁላሎች እንግዲህ ብንመዝናቸው በብንመዝናቸው ከ38 ግራም እስከ 40 ግራም መሆን ያለባቸውን የሚጠበቅም ነው። ስለዚህ እንግዲህ አርቢው ከብዙ ልፋት በኋላ ከብዙ ውጣ ውረድ በኋላ እዚህ ሊደረጃ ላይ ደርሰናል። ዶሮቻችን አሁን ምን ይፈልጋሉ? ኤግ ስቲሙሌሽን ይፈልጋሉ። ኤግ ስቲሙሌሽን ወይም ደግሞ ፎሊክል ስቲሙሌሽን የምንላቸውን የቫይታሚን አይነቶች ይፈልጋሉ። ስፔሻሊ ደግሞ የቫይታሚን ዲ3 እና ከዲ ዋን እስከ 3 ድረስ ያለው እንዲሁም ደግሞ የቫይታሚን ኤ በጣም ይፈልጋሉ። ስለዚህ አሁን ላይ ያሉት እንግዲህ የቫይታሚን አሰጣጥ ላይ ነው ያለ ነው። ዶሮዎቹ በጣም የሚያማምሩ ናቸው። በጣም እንደምነግራችሁ እንግዲህ ማየት ማመን ነውና እንደምትመለከቷቸው ክትትልና ድጋፍ አላቸው። እነዚህ ዶሮዎች አጠቃላይ ከጉዝጓዝ ጋር ተያይዞ እዚህ ቤት አንድ ችግር በስፋት መስተካከል አለበት ብዬ ማነሳው ምንድን ነው፣ የቤቱን ግድግዳ እንደምትመለከቱት የቤቱ ግድግዳ በጣም ከፍተኛ የአየር ዝውውር የሚገባበት ነው። ከሌሎቹ ቤቶች በጣም የተሻለ እኛም ደግሞ ለአርቢው ስናስተላልፍ ጥሩ ስራን ይሰራበታል ብለን ያስተላልፍ ነው። ይሄ ቤት እንደምትመለከቱት እንግዲህ ይሄ ወደ 2.5 ገደማ የሚሆን ሜትር ነው ቁመቱ ማለት ነው። በአጠቃላይ 2.3 እስከ 2.5 የሚሆን ከዚች ከሳይዶሉ እስከ ከሳይድ ወሉ እስከ ታች እስከ ላይ ሩፍ ድረስ ያለው ቁመቱ ለቬንቲሌሽን ያስቀመጥ ነው ነው እነዚህ የአየር ዝውር መስኮቶች እጅግ በጣም ጠቃሚዎች ናቸው። እጅግ በጣም ጠቃሚዎች ናቸው እና። ትንሽ አሁን በዚህ በሙቀት ወቅት ላይ ትንሽ ያስቸገረን ጉዳይ ምንድን ነው እነዚህ ደስት ፓርቲክሎች መኖራቸው። እንደምትመለከቱት ብሪዚንግ ሩፍ ከላይ የለው፣ ብሪዚንግ ሩፍ ከላይ የለው። እንደምትመለከቱት ከላይ ማስተንፈሻ የለው። ይሄ ደግሞ ይሄ እነዚህ ደስቶችን ወይም ደግሞ እነዚህ አሞኒያ ጋዝን በለው አሞኒያ ጋዞችን ሳክ እያደረገ ያወጣልንም፣ እና ያ ደግሞ ዶሮቻችንን በተደጋጋሚ እዚህ እርባታ ላይ የለም። ምናልባት ግን ወደፊት ሊጠቁ ይችላሉ ብዬ ከማስባቸው የበሽታ አይነቶች ውስጥ እንደነ አይቢ ወይም ደግሞ እነዚህ የመተንፈሻ አካል ችግሮች፣ አይቢም እንኳን ባይሆን ለዛ የኢንፌክሽየስ ብሮንካይተስ ለምንለው በሽታ ክትባት እነዚህ ሁለት ጊዜ ያክል ወስደዋል። ስለዚህ የውጭውን ክትባት ማለት ነው። ስለዚህ በዚህ አይነት በሽታ እንኳን የመጠቃት እድላቸው ዝቅተኛ ነው። ነገር ግን የመተንፈሻ አካል ችግር እንደሚያጋጥማቸው በጣም እርግጠኛ ነኝ። ይህም ደግሞ ብሪዚን ግሩፍ ስለሌለ ማለት ነው። ስለዚህ ለዚህ ምን እንጠቀማለን? ሸራዎችን ጧት ጧት በጊዜ መክፈትና ማታ ዘግይቶ መዝጋት፣ በተለይ ክረምት እስኪመጣና ዝናብ ይህ ቅዝቃዜው በደንብ እስኪመጣ ድረስ ባለው የምንጠቀምባቸው አንደኛው ጉዳዮች ናቸው። ዛሬ የመጣሁበት ሀሳብ በዋነኝነት እንግዲህ ይሄ እንቁላል የምስራች ላይ ገብተናል ማለት ነው። ብዙ አርቢዎች እንግዲህ ከለፉ በኋላ ሞራልን የሚያድሰው ይሄ እንቁላል ይሄ እንቁላል ሞራልን ያድሳል። ሰዎች ከብዙ ወራት ወጪ በኋላ እንደገና ወደ ገቢና ወደ ወጪ ወደሚለው የሚመጡበት ጊዜ ነውና እቺን ለማግኘት አርቢዎች በጣም ይለፋሉ። አንዳንዶቹ እንግዲህ እቺ እንቁላል ሳያስቡት ምንም ሳይገምቱት ምንም ሳይዘጋጁ ሊመጡባቸው ይችላሉ። አንዳንዶቹ ደግሞ በጣም ሲጠብቁ ለዛም ዝግጅት ሲያደርጉ እድሜያቸውን ተከትሎ የተለያዩ ለዶሮቻችንን የምናደርግላቸውን እንክብካቤዎች እየጨመሩ ነገሮችን እያስተካከሉ ነውና አሁን ዶሮቻችን ከዚች እንቁላል ጀምሮ በቀን እንቁላል ሁለት እንቁላል እንግዲህ እየተገኘ ነው ያለው። ከዚህ እንቁላል ጀምሮ አያያዛችን ቶታል ይቀየራል ማለት ነው። ከብርሃና አጠቃቀማችን ጀምሮ አመጋገባቸውን ጀምሮ የሰውነት ክብደት ጋር ተያይዞ እንዲሁም ደግሞ የውሃ ጠጣጣቸው የሚጠቀሙትም ደግሞ ይሄ ሜዲኬሽን ለሜዲኬሽን የምንጠቀምባቸው ወይም ደግሞ ሩት ሜዲኬሽን ከምንላቸው ውስጥ የሚጠቃለሉ እለት ተዕለት የምናደርግላቸው ዲፊሸንሲዎችን ዲፊሽንሲዎችን ደግሞ ምናሟላላቸው ወይም ደግሞ ዲፍሼት ያረጉ ቫይታሚኖች ሊሆን ይችላሉ ንጥረ ነገሮች ሊሆን ይችላሉ፣ እነሱን እናሟላለን። እንግዲህ ዶሮዎቹ እኔ ሳያቸው ራሱ በጣም የሚመቹኝ አይነት ዶሮዎች ናቸው። ፊዚካላቸውን ግን አይታችኋቸዋል። በጣም የሚያስደስተኝ ፊዚካላቸውን ዶሮ አርቢዎች ከኛ ጋር የኛን ዶሮ ሲወስዱ ሲረከቡ እንዲሁም ደግሞ መኖም ከኛ ሲረከቡ ከሌላኛው በተለይ ገበያ ላይ ካለው አይነት ችግር ሁለት ችግሮች ይዳረጋሉ። አንደኛው እንደምትመለከቷቸው ዶሮዎቹ አሁን ስታንዳርድ ዌት ላይ ናቸው። ግን እዚህ እርባታ ላይ ሊያሰጋን ከሚችሉ ጉዳዮች ውስጥ አንደኛው ኦቨር ዌት ወይም ደግሞ ይሄ የአብዶሚናል ፋት የምንለው ጉዳይ ነው። አብዶሚናል ፋት አንድ ዶሮ አንስቼ ያሳያችኋለሁ። አብዶሚናል ፋት አብዶሚናል ፋት ለምሳሌ እንግዲህ ዶሮ አርቢዎች ዶሮ አርቢዎች ከኛ ጋር ሲሰሩ ከኛ ጋር ሲሰሩ በነገራችን ላይ ከ ይህንን እንቁላል ከመጀመራቸው አንድ ቀን ሁለት ቀን በፊት ዶሮቹ መጥቼ አይቻቸው ነበርና በዚህን ሳምንት እንደሚጀምሩ እንግዲህ ለሰራተኛው ተናግሬ ነበር የሄድኩት የፒውቢክ ቦናቸው የተከፈተ ስለነበረ ማለት ስለዚህ በዚህ ሳምንት የምስራችን ሊጠበቅ እንደሚችል እና እነሱም እንዲዘጋጁ እና የብርሃን ጭማሪም እንደሚያስፈልጋቸው ከመኖ አጠቃቀም ጋር ተያይዞ ከዚህ ከቫይታሚን ስቲሙሌሽን ከኤግ ስቲሙሌሽን ጋር ተያይዞ እነዚህ እንዲሰጧቸው ተጨማሪ እንዲደረግላቸው አዝዤ ነበር የሄድኩትና ዶሮቻችን እንግዲህ አሁን ላይ በጣም እዚህ አካባቢ ላይ የሚገኘው የፋት መጠን በጣም ዝቅተኛ ነው። ኦልሞስት የብረስታቸውን ይነካል፣ አጥንታቸው ይነካል። እንደምትመለከቱት እዚጋ እንደምታዩት አጥንታቸው ይነካል። እዚህ ጋር የአብዶሚናል ፋት የምንለው አይኖርም። አብዛኛው አርቢ ውጪ ላይ ለምሳሌ ከወደ ገበያ ከገበያ ላይ መገዟቸው የመኑ አይነቶች ለእንደዚያን ነገር አይዳርጉም። አንደርዌት የማድረግ አቅማቸው ግን ከፍተኛ ነው። አንደኛ የንጥረ ነገር መጠን እና የቫይታሚን መጠን እነዚህ ቫይታሚን የምንላቸው በሰውነት ውስጥ እንግዲህ የኬሚካል ለውጦችን ለማከናወን የሚረዱ ናቸው። ከዚህ በትክክል ቦዲ ፈንክሽን እንዲያደረግ ወይም ደግሞ ይሄ በትክክል ስራውን እንዲያከናውን የሚያግዙ ግብአቶች ናቸው። ሌሎች ንጥረ ነገር የምንላቸው ግን ከዚህ ከየመጀመሪያ በቀን ውስጥ የሚያገኙትን የካሎሪ መጠን የፕሮቲን መጠን፣ በተለይ ለአካል ግንባታ እንዲሁም ደግሞ የሀይል ምንጭ ለቦዲ ሜንቴናንስ የሚፈልጉትን የካሎሪ መጠን በደንብ ማሟላት መቻል አለባቸው። ስለዚህ እዚህ እርባታ ላይ በሽታ የማይታሰብ ነው። በነገራችን ላይ እንዴት እንደሆነ አላቅም። በጣም በጣም ጥሩ የሚባሉ እስካሁን ካየኋቸው ዶሮዎች እንግዲህ በጣም ዝቅተኛ የሞት መጠን ያለበት ቤት ጋር አብረው የሚሰሩ ዶሮ አርቢዎች አደለም፣ የክብደት ማነስ አደለም፣ ሞት እንደውም የክብደት መጨመሩ እንዳይመጣ ጥንቃቄ ማድረግ አለበት። ይሄ የሚያሳየው ምንድነው፣ የመኖን የጥራት ደረጃ ነው። አሁን ገበያ ላይ እየተሸጠ ካለው መኖ ፕሪሌ መኖ እየተጠቀሙ ነው። እነዚህ ዶሮዎች ፕሪሌይ ወይም ደግሞ የእንቁላል ማስጀመሪያ መኖ እየተጠቀሙ ነው ያሉት። ከዚህም ቀደም ደግሞ ፑሌት ፊድ ወይም ደግሞ የቄም መኖ ሲጠቀሙ ነበር። እዛው ላይ የምናካተታቸው ንጥረ ነገሮች እንዲሁም ደግሞ የግብዓት መጠኖች የተለያዩም ናቸው፣ መጠናቸውም የተለያየ ነው። ያንን የምናደርግበት ምክንያት ምንድን ነው? እድሜንና በተመሳሳይ ደግሞ የዶሮዎቹን ይሄ የፖይንት ኦፍ ሌይ ደረጃ የመድረሳቸውን ሁኔታ እየታየ ሬሽኑ ይቀየራል ማለት በየጊዜው ስለዚህ እኛ ጋር የምትመጡ የምትጠቀሙ ዶሮ አርቢዎች ምናልባት ምናልባት እንግዲህ ወጣ ካለ ከዚህ ቀደም ከለመዳችሁት የዶሮ እርባታ አሰራር ወጣ ያለ ነገር ሊገጥማችሁ እንደሚችል ማሰብ ይኖርባችኋል ማለት ነው። ጠቃሚ ነው፣ በጣም ጠቃሚ ነው። ብዙ አትቸገሩበትም ከኛ ጋር ስትሰሩ። ስለዚህ ዶሮቻችን ፊዚካላቸው የመኖ ጥራት ደረጃችንን ማሳያ ነው ብዬ ነው የማስበው። እንግዲህ ከዚህ በኋላ ደግሞ በሚኖሩት የፕሮዳክሽን ማሳደግ ሊሆን ይችላል። አጠቃላይ ዶሮቻችን በአጭር ጊዜ ውስጥ ደግሞ ፒክሲዝኑን እንዲጠቃለሉ የምናረግባቸውን ስራዎች ደግሞ ወደ እናንተ ማድረሳችሁ ነው የሚሆነው። ምስራች ላይ ያለ ነው እንግዲህ ለአርቢውም። በዚሁ አጋጣሚ ይሄን ቪዲዮ የሚመለከት ከሆነ እንኳን ደስ አለህ። ከዚህ ቀደም ብየዋለው እንግዲህ እንኳን ደስ አለህ ብየዋለው። ከዚህ በተጨማሪ ታዲያ ዋነኛውን ስራችን ደግሞ የሚጀምረው አሁን ነው። አሁን ክሪቲካል ታይም የምንለውን ታይም አልፈነዋል በዶሮዎች በዶሮች ማለት ወይም ደግሞ በጣም ሴንሴቲቭ የሆነው ሲዝን ይሄ ሲዝን ነው። አለቀ። ይሄ እንቁላል እስኪመጣ ድረስ ባለው አለቀ። ከዚህ በኋላ ዋነኛና ዋነኛ ጤናና የእንቁላል ምርት ነው። ዶሮቻችንን ተመልከቷቸው፣ እንቅስቃሴያቸው ያው ተመልከቷቸው፣ በጣም የሚያስገርሙ ንቃታቸው፣ ሞልቲንግ ስቴጃቸው ራሱ ሞልቲንግ ስቴጃቸው እንደምትመለከቱት ይሄ ቬንት አካባቢ ላይ ያለ ላባ እየረገፈ ያለበት መጠን ነው ማለት ነው። የፖይንት ኦፍ ሌ ከፑሌት እስከ ፖይንት ኦፍ ሌ ደረጃ ያለው በጣም ተጠቃሽ ነው። እና አርቢውን በደንብ የሚያስፈልግበት ወቅትም ይሄ ነው። ከዚህ ውጪ የሚያስፈልግበት በጣም እንግዲህ ለወጣው ገንዘብ ሙሉ በሙሉ ይመልስልኛል ብሎ የሚያስበውም ጊዜ ይሄ ነው። እንግዲህ ይህንን ወቅት አልፈነዋል። አሁን ደግሞ በዋናነት እዚህ እርባታ ላይ መሰራት ያለበት ጉዳይ ምንድን ነው? የፒክ ፕሮዳክሽኑን በአጭር ጊዜ ውስጥ እንዲተኮሱ ማድረግ ነው። ፒክ ፕሮዳክሽኑ በከፍተኛ ጣሪያ እንዲነካ ማድረግ ነው። እነዚህ ዶሮዎች በአጭር ጊዜ ውስጥ ከአሁን ከታየው የምስራች፣ አሁን እንግዲህ በቀን ሁለት ነው፣ በቀን ሁለት ነው የምስራች የምንለው ማለት። ስለዚህ በቀን ሁለት እየተጣለ ነው ያለው አምስት፣ ሰባት፣ አርባ ሀምሳ መቶ ሀምሳ ሁለት መቶ እያለ እንዲቀጥል የእኛ ስራ በጣም ተጠቃሽ ነው ማለት ስለዚህ ዶሮዎቹ ሁሉንም የማነቃቃቱን ስራ ከዚህ በተጨማሪ ደግሞ ሰፕሊመንት የሚያስፈልጋቸዋል። እውነት ለመናገር በዚህ ጊዜ ላይ እንቁላል ሊደግፉ የሚችሉ የእንቁላል ምርት ሊያሳድጉ የሚችሉ ሰፕሊመንቶች ያስፈልጓቸዋል። እነሱ ማዘጋጀት አስፈላጊ ነው። እንግዲህ እዚህ ፋርም ላይ ያሉትን ፕሮግረሶች እየተከታተልኩኝ እየተከታተልኩኝ አሳያችኋለሁኝ ወይም ደግሞ አሳውቃችኋለሁኝ። ገና ስራው አልተጀመረም ግን ሞራልን የሚያድስ ነገር መጥቷል። ሚያነሳሳ ለኛ አይደለም ለአርቢው ወጪ አውጥቶ ይሄን ያክል ጊዜ ለፍቶ ይሄን ያክል ጊዜ ጊዜው መስዋዕት አድርጎ የለፋበትን ነገር አሁን እንግዲህ ጥሩ የምስራች መጥቷል ማለት ነው እንደምትመለከቱት። ስለዚህ እንግዲህ ቀጣይ እንግዲህ ሙሉ መረጃዎችን አካፍላችኋለሁኝ። ይሄ በአካባቢያችን ያለ ብቻ ስለሆነ ነው፣ በነገራችን ላይ በአካባቢያችን ብቻ በቅርበት የምናገኘው ስለሆነ ነው እዚህ ጋር ቪዲዮ የቀረጽንላችሁ እንጂ ተመሳሳይ በዚህ መልኩ እንግዲህ ሳምንቱ ሙሉ የተለያዩ ቦታዎች እየሄድን ዶሮዎችን እያስረከብንን ያለ ነው። እነዛ ዶሮዎች ምን አይነት ችግር ገጠማቸው ምን አይነት ጥሩ ነገሮች አሉ የሚለውን ችግርም ጥሩም ነገር ነው። እኛ ፋርም ላይ ያለው ሁሉ ነገር ጥሩ አይደለም፣ ሁሉም ነገር ጥሩ አይደለም፣ ሁሉም ነገር የተሳካ አይደለም። የማይሳካባቸው ጊዜያቶች አሉ። ለኛም አዲስ እንግዳ የሚሆኑ ነገሮች ይኖራሉ። ያንን ከኛ በላይ ካሉ ጎበዝ ጎበዝ ባለሙያዎችም በመታገዝ እኛም ደግሞ ልምዳችንን በመጠቀም ያንን ችግሮች እያለፍን እንመጣለን። በነገራችን ላይ እነዚህ ዶሮዎች ከስታርተር ጀምሮ እስከ አሁን እስካሉበት ፕሪሌ ደረጃ ድረስ ያሉት የኛ መኖ እየተጠቀሙ ነው ያሉት። ይሄ ደግሞ እናንተም ደግሞ መኖ ብታመርቱ የበለጠ ይህን አይነት ስራ መስራት ትችላላችሁ የሚለው ለማሳየት ለማሳያም ጭምር ነው። ለኛም ኳሊቲ መገምገሚያችን ነው። ሁለተኛው ደግሞ በተመሳሳይ ይህንን ማድረግ እንደምትችሉም ለእናንተን ለመጠቆሚያ ነው። በቀጣይ እስክንገናኝ ሰላም።